እሱማ በጣም ከባድ ነው። ያው አንዳንድ ጊዜ ወላጆቻችን ለእኛ ጥሩ ነገር ከማሰቡ አንጻር ይሁን እነሱ ካሳለፉት ከድሮ ታሪካቸው አንጻር ይሁን አላውቅም ብቻ የነሱ። ሰላም እንዴት ናችሁ? የነጅሁም ኩኪንግ ቤተሰቦች፣ ሰራተኛዋ አደይ ተከታታይ ድራማ ክፍል አንድ መቶ አርባ ይዤላችሁ መጥቻለሁ። ላይክ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ይቆዩ። ዛሬ አደይ በጣም ተናዳ ወደ ነዴቭ ቤት መታለች። አጋጣሚ ደግሞ ፍቅር ከክፍል አልወጣም ብላ በር ዘግታ ሙሉ ቤተሰቡ እየለመናት ነበር። ምን ሆነሽም ነው እያሉ እየጠየቋት ነበር። በቃ ዝም በሉ፣ ለኔ የምታስቡልኝ የምትቆረቆሩልኝ አትምሰሉ ተውኝ እያለች ትጮኻለች። አደይም ስትመጣ ሩት ማንን ፈልገች ነው? አይ ዴቭን ነበር ትላታለች። ወሬያቸውንም ቀጥለዋል። እኔ ፍቅር ምንሆና እንደሆነ አላውቅም በር ዘግታ አልከፍትም ስላለች እነ ማሚ ሁሉም እዛ ናቸው ትላታለች። እና ታዲያ ዴቭ ምን ያደርጋል እዛ ትላለች። አዴይም አይ ከማሚ ጋ ሆኖ ነው እያለች ሩታ ታስረዳታለች። እኔ ሄጄ ላናግራትእንዲ ፍቅረን ትላለች። አደይም ሩታ፣ አይ እንዳትሄጂ። ምናልባት እኮ በእኔ እና በዴቭ መሀል ያለውን ግንኙነት በዛ ተናዳ ሊሆን ይችላል ትላለችአደይ አይ አይታወቅም፣ ለማንኛውም ግን አትሄጂ፣ ጥሩ አይደለም፣ የሚፈጠረውን አታውቂም ትላታለች። ግን ስለ ዴቭ እና ስለ አንቺ እናውራ በማለትም ቁጭ ብለው ያወራሉ ዴቪድ በጣም እንደሚወድሽ እርግጠኛ ነኝ እና ደግሞ እንደማትቀየሚውም እርግጠኛ ነኝ ባንቺ ትላታለች። ሩት ለምን ትላታለች። አይ እኔ እንደሚወድሽ የምመሰክረው ከዚህ በፊት ውጭ ኑሯል ከብዙ ካያቸው ሴቶች አንቺ ትለያለሽ ያንን ስለሚያስብ ነው። ብዙ አማራጮች አሉት እና ደግሞ ቤተሰቦቹን የሚፈራው ሁሉም ቤተሰብ ከኖረበትና ካደገበት አንፃር ያንን ወግ ስለሚያጠብቅ ነው እያለች ትመክራታለች። አለች እሱማ አው ልክ ነው። እኔም አባቴ ወግ አጥባቂ ነው ትላለች አደይ። ምክንያቱም ከገጠር አላገባም ብላ ስለሆነ ወደ ከተማ እየመጣችው። ግን እያለች ሁሉንም ሩት ትነግራታለች። ዳይመንድ መንገድ ላይ ቁጭ ብሎ ስለ በፊት ትውስታው ብዙ ያስታውሳል፣ ስለ ቤተሰቦቹ እና የአደይ አባት መሬታቸውን ይዞ አልሰጥም እንዳለ ሲያናግረውም አንተ ምንም አይገባህም መሬታችንን እያለ በሙሉ ከዚህ በፊት ሲያወራው የነበረውን ቁጭ ብሎ ያስታውሳል። በመሀል ኪንጎ ይመጣል። እንዴ ምንና ነው ዳይመንድ ይለዋል። አይ ደህና ነኝ ይለዋል። ሊሉም ለአዴ ትላታለች እንዴ ዴፍ እንደሚያገባ ያወራል። ግን እኮ አንቺ ስለ አንቺ አልተናገረም። ታውቂያለሽ ማሚን ከዚህ በፊት ብዙ ጊዜ ጠይቃለች። እንደሚያገባ ነው የሚጠይ እንደሚያወራው ግን ማንነቷን ንገረኝ ትለዋለች፣ እና ደግሞ የገጠር ልጅ ናት በማለት ለፍቅርናት ይነግራታል። የፍቅርናትም አሁን ገና ገባኝ ይላሉ። የምጠረጥረው ሌላ ነው። ለካ አደይን ጓደኛ አድርገህ ያስካት ጓደኛህ የገጠር ስለሆነች ለማማከር ነው ትላለች የፍቅር እናት። እና አደይ ምን አገናኛትም እያለች ትጠይቀዋለች። በቃ አሁን ሁሉንም መገመት እኮ አያቀተኝም አደይን የቅርብ ጓደኛ ያረከው ለዚህ ነው ማለት ነው ትላለች። አይ እንደሱ አይደለም ሊዲያም ትላለች። በቃ ማሚ የሰርጓ ቀን ታውቋት አላችሁ ትላታለች። አይ እንደዛም አይደለም መጀመሪያ አንጥቶ ሊያስተዋውቀን ይገባል። ልጅቷ ማናት ትላለች። የፍቅር ናት ዴቭን ቤተሰቦቿ ገጠር ናቸው እያለ ያስረዳል። ለአዴይ ይህንን በነገረቻት ጊዜ ነበር ሊዲያ አዴይ የተናደደችው። ሩትም ስላረጋጋቻት በቃ ዴቪንም ካላገኘሁ ከዚህ ልሂድ በማለት አደይ ወደ እነ ለምለም ቤት ተመልሳለች። የአደይ አባትም ስለነ ዳይመንድ ያወራቸዋል። ለጓደኞቹ ይህንን ማድረግ ነበረባችሁ ይሄን ይህን ብናደርግ እያለ አምባገነንነቱን ይነግራቸዋል። በረከትም ሌሊን ከጎኔ ስለሆንሽ በብዙ ነገር ስለምታበረታችኝ ወድቄ እንዳልቀር ስላደረግሽኝ አመሰግናለሁ ይላታል። እሷም እኔም አመሰግናለሁ ሰው በሌለኝ ሰዓት ከጎኔ ስለሆንክ በብዙ መከራ መሃል አብረሃኝ ስላለፍክ ትላለች። ይመሰጋገናሉ። ሊዲያ ድንገት ትመጣለች። እንዴ እንዴናችሁ? በማለትም መሀላቸው ትቀመጣለች። በረከትም ግራ ይገባል። ምን አይነቷ የማትፈራ ደፋር ይላል። ብቻውን በቃ፣ ለሊ ብቻዋን ስለሆነች እንዳይደብራት ነበር የመጣሁት። አሁን አንቺ ከመጣሽ ቻው በማለት ተነስቶ ይሄዳል። ለሊም ብዙ ደስ አላላትም፣ ግን እንዴ ሊሉ እንዴት ነሽ? እንኳን ደህና መጣሽ ትላታለች። ውይ በቃ እኔ እሱን ፈልጌ ነበር የመጣሁት፣ ቻው በማለት ብድግ ብላ ትሄዳለች። ለሊም ይችቀበድ፣ መቼ ነው ግን ይሄ ችግሯ የሚለቃት? እያለች ብቻዋን ታወራለች። አሹም ስለ አደይ ያወራል ለእነ ሩታ። እንዴ ዴ እንዴት ነው አደይን አግኝቶ ነው? አሄን አያውቅም ለካ አደይ ማለት ማን እንደሆነች እስኪ ትሄድና ማንነቷ አለነትዬ ትንገራቸው። ከገጠርኩ ስንቱን አሰልፋ እያለ የገጠር ወሬውን ያወራል ስለ አደይም ብዙ ይነግራቸዋል። የዛሬው ክፍል ይሄን ይመስል ነበር። በቀጣይ ክፍል እስከምንገናኝ ነጂ ሆም ኩኪንግን ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁን ስለቆያችሁ አመሰግናለሁ። አዲስ የምትመጡ ቤተሰቦች ለጆም ኩኪንግ ላይክ ያድርጉ፣ ሰብስክራይብ እያድርጉ፣ ለወዳጅ ዘመዶውም ሸር ያድርጉ። መልካሙን ሁሉም መኝላችኋለው። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። መልካም ቀን ባይ